አሰላሙ አሌይኩም ወረህማቱላህ ወበረካት ውድ እና የተከበራችሁ የቻናሌ ቤተሰቦች እንደምናላችሁ፣ እኔ ጋር አልሐምዱላህ በጠፋሁበት አስራ አምስት ቀን ሆኖኛል። ወደ አልሐምዱላህ አልሐምዱላህ ሁላችሁም እኔን አላህ እንዳስደሰተኝ በሰው ሀገር አገር የገብቼ የተደስቻለው ሁላችሁንም አላህ ያስደስታችሁ፣ እንሻአላ ለሁሉም ለሁሉም ለሁሉም ስደት አለም ላላችሁ ሁሉ የዞተር ምኞቴ ነው። አልሐምዱሊላሂ ሀገሬ ገብቼ እንደዚህ ልብስ እያጠብኩ ነው። አንድ ጋደኛ ያላይ ስታድ ዳንቴል ሰርታለች። ጋደኛ አትባልም እህቴም ለበላት እንጂ ያ ዳንቴል ስማጣ ሻምፖ ተፈሰሰበት ጠርቄ እስቱ ማለት ነው። ሻምፖን ነው ያያችሁ እንዳለ ሻምፖ ተፈሰሰበት አቆሸሽሹ ነው ወይ እንዳትይ በዚህ ስፋት ቁሽሼ ሳይሆን ሻምፖ ተደፋበት። ሻምፖን እንትን አላረክሽውም ነበር ራስሽ ነኝ አስተካካሽም ደሞ ክላስቴር አላረክሽበትም ነበር። እና በዚህ አጋጣሚ ደግሞ ልክ ኮንዲሽነር ሻምፖ ስት ስታመጡ እንትን አድርጉት የኢትዮጵያ ኖሮ እንዴ ነው፣ ምንም ይሁን ምንም ኢትዮጵያ ደማማ